ሰላም ጤና ይስጥልኝ፣ ውድ ተመልካቾቻችን፣ እንደምንቆያችሁ። ይህ በኢትዮጵያ አየር መንገድ እየተዘጋጀ የሚቀርብላችሁ ሳምንታዊው የኢትዮጵያ የተሰኘው የቴሌቪዥን ፕሮግራማችን ነው። በፍጥነት እያደገ በሚገኘው የአቪዬሽን ኢንዱስትሪ ስኬታማና ውጤታማ ለመሆን አንዱና ቁልፉ የሰው ኃይል ሀብት አስተዳደር እንዲሁም የሰው ሀብት ኃይልን ማፍራት እንደሆነ ይጠቀሳል። በመሆኑም የኢትዮጵያ አየር መንገድ ከሚያከናውናቸው ዘርፈ ብዙ ተግባራቶች መካከል አንዱ የሰው ኃይል ሀብት ማፍራት እንደሆነ ተደጋግሞ ይነገራል። ታዲያ በዚህ ፕሮግራማችን የኢትዮጵያ አቪሽን ዩኒቨርሲቲ ከሚሰጣቸው የስልጠናዎች መርሃ ግብሮች እንዲሁም የስልጠና ዘዴዎችን ለመወያየት እዚህ አቶ ላከ ታደሰን የኢትዮጵያ አቪሽን ዩኒቨርሲቲ ፕሬዚዳንትን ጋብዤላችኋለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። አቶ ላከ ታደሰ እንኳን ደህና መጡ። እንኳን ደህና ቆየ። ጥያቄ ልጀምርና አብዛኛውን ተመልካቾች እንዲሁም በግሌ ከሚደርሱኝ ጥያቄዎች አንዱ የኢትዮጵያ አቪሽን ዩኒቨርሲቲ አሁን ላይ ምን ምን የስልጠና መርሃ ግብሮችን ይሰጣል፣ ያሰለጣጠን ዘዴውስ ምን ይመስላል የሚለውን ይገልጹልን። አመሰግናለሁ። እንግዲህ የኢትዮጵያ አየር መንገድ የአቪሽን ዩኒቨርሲቲ ከሰርቲፊኬት አንስቶ በዲፕሎማ በመጀመሪያ ዲግሪ እንዲሁም በሁለተኛ ዲግሪ በአቪሽን እና በተዛማጅ ዘርፎች ስልጠና ይሰጣል። እነዚህ ስልጠናዎች በዋናነት የምንፈልገውን የሰው ሀይ ከማፍራት አንጻር እንዲሁም ደግሞ በአጠቃላይ በአፍሪካ ቪሽን ከሚፈለግና እንዲሁም በሌሎች ተመሳሳይ የአካባቢያችን ሀገሮች የሚፈለግ ማለሙያን ከማብቃት አንጻር ትልቅ አስተዋጽኦ ያደርጋል። የአሰለጣጠን መንገዳችን እንግዲህ በዋናነት በንድፈ ሀሳብ ተነስቶ ወደ ተግባር የሚሄዱ አይነት ናቸው። ለዛም ዘመኑን ያማከሉ ጥሩ የላብራቶሪ ክፍሎች ኖረውን በበቁ አሰልጣኞች፣ አሰልጣኞቻችን የሚጠበቅባቸውን ብቃት ይዘው ከዩኒቨርሲቲያችን እስኪወጡ ድረስ ሁሉንም ያማከለ ስልጠና እንሰጣለን። ግቢ ውስጥ ብዙ ተማሪዎች እናያለን። እንደው የኢትዮጵያ አቪሽን ዩኒቨርሲቲ በአመት ምን ያህል ተማሪዎችን ማስተናገድ ይችላል? አሁን ላይ ባለው። ከዚሁ ጋር በተገናኘ ደግሞ የኢትዮጵያ አየር መንገድ አንዱ የገቢ ምንጭ ሴክተር የሚለው ወይም ዲቪዥን የሚለው የኢትዮጵያ አቪሽን ዩኒቨርሲቲ ነው። ከዚህ አንጻር ምን ደረጃ ላይ ይገኛል? በአሁኑ ወቅት አቪሽን ዩኒቨርሲቲያችን በአመት ከአራት ሺህ ተማሪዎችን ተቀብሎ ማስተማር ይችላል። በምናደርገው አስተዋጽኦ እንግዲህ የአየር መንገዱን የሰራተኛ ፍላጎት በተለያዩ ሙያዎች ካሟላም በኋላ ባለን አቅም ከሌሎች የተመሳሳይ ስልጠና ከሚፈልጉ አገሮች ሰልጣኞችን በመቀበል እንደዚሁ በማሰልጠን ለአየር መንገዱም እንደ አንድ ቢዝነስ ዩኒት ተጨማሪ ገቢ እያስገባን እንገኛለን። መልካም። የኢትዮጵያ አቪየሽን ዩኒቨርሲቲ ጥንታዊ ተቋም ነው። ከቅርብ ጊዜ በኋላ ከኢትዮጵያን አቪዬሽን አካዳሚ ወደ ኢትዮጵያን አቪዬሽን ዩኒቨርሲቲ መጥቷል። በዚህ ሂደት ውስጥ ከበርካታ የአፍሪካ ሀገራት፣ ከመካከለኛው ምስራቅ እንደው ከመላ ዓለም ልንል እንችላለን ብዙ ተማሪዎችን ተቀብሎ ያስተምራል። ለመሆኑ ከዚህ አንጻር ምን ያህል ተደራሽ ነን ብሎ ያስባል? እውነት ነው። እንግዲህ የኢትዮጵያ አየር መንገድ ከተቋቋመ አሁን ዘንድሮ ወደ 80ኛ ዓመቱ እየሄደ ነው። የአቪዬሽን ስልጠናውም በአቪዬሽን አካዳሚነት ወደ 60 ዓመት አካባቢ ሆኖታል። ከዛ በመቀጠል ወደ አቪዬሽን ዩኒቨርስቲነት አድጓል። እንግዲህ ያለን ፍላጎት በአጠቃላይ ለአቪዬሽን ስልጠና የሚፈልጉ ሰልጣኞችን ሁሉ ከዓለም ዙሪያ አምጥተን ማስተማር ነው። በዋናነት ያው አፍሪካን ፎከስ ያደረገ በአፍሪካ አቪዬሽን ዙሪያ የሚያስፈልጉ የአቪዬሽን ባለሙያዎችን ማፍራትን ግምት ውስጥ አስገብተን እየሰራን ቢሆንም ከመካከለኛው ምስራቅ፣ ከሩቅ ምስራቅ እንዲሁም ብዙ ትውልድ ኢትዮጵያውያን ከአውሮፓና ከአሜሪካ በእኛ ዩኒቨርሲቲ መጥቶ የመማር ፍላጎታቸውን እያሟሉ ይገኛል። ጥሩ እንደምናየው ግቢ ውስጥ ብዙ ፕሮጀክቶች ይሰራሉ። ኢትዮጵያ አቪዬሽን ዩኒቨርሲቲ በቴክኖሎጂ ራሱን ለማሳደግ ብዙ ይለፋል፣ ብዙ ይተጋል። እንደው በአጭርም በረጅምም ጊዜ ሊያሳኩት የታሰበ እቅዶች ካሉ እሱን ይገልጹልን። እንግዲህ ያው አሁን ያለንን የቅበላ አቅም ለመጨመር በሁለት መልክ እየሰራን ነው። በአጭር ጊዜ እዚሁ ያለንበት ግቢ ውስጥ የምንጨምራቸው የተጨማሪ የመማሪያ ክፍሎች፣ ላቦራቶሪዎች፣ እንዲሁም ለተለያየ አገልግሎት ለማደሪያ ጭምር የሚሆኑ ህንፃዎች ይኖሩናል። በቀጣይ አሁን ያለንን አቅም በእጥፍ አሳድገን በአመት ወደ ስምንት ሺህ ተማሪ ለመቀበል የሚያስችል የረጅም ጊዜ ቅድ ነድፈን እየተንቀሳቀስን ነው። ያንንም እውን ለማድረግ ተጨማሪ ካምፓስ በመጣጣኝ አቅም ለመስራት የሚያስፈልጉ ቅድመ ከግንባታ በፊት የሚያስፈልጉ ስራዎችን በማጠናቀቅ ላይ እንገኛል ዩኒቨርሲቲው በትምህርት አሰጣጥ ተደራሽነት እንዲሁም በቴክኖሎጂ ብዙ ተግባራትን እያከናወነ ይታወቃል። ስለሆነ የኢትዮጵያ አቪዬሽን ዩኒቨርሲቲ በአጭርም ሆነ በረጅም ጊዜያት ምን ለማሳካት አቅዷል? እንግዲህ ያው አሁን ያለንን የቅበላ አቅም በአጭር ጊዜና በረጅም ጊዜ ለማሳደግ አቅደን እየሰራን ነው። በአጭር ጊዜ አለንበት ግቢ ውስጥ ያሉንን ተጨማሪ የመማሪያ ክፍሎች እንዲሁም የማደሪያ ክፍሎች የማሳደግ ስራ እየሰራን ነው። በረጅም ጊዜ እቅድ ደግሞ አሁን ያለንን ዓመታዊ ቅበል አቅም በእጥፍ ለማሳደግ ለሱ የሚመጥን ተቋም ለመገንባት ቅድመ ግንባታ ስራዎችን በማጠናቀቅ ላይ እንገኛል። አቶ ላከ ታደሰ የኢትዮጵያ አቬሽን ዩኒቨርሲቲ ፕሬዚዳንት፣ ለሰጡን ማብራሪያ እጅግ አድርጌ አመሰግናለሁ። ኔም አመሰግናለሁ። ውድ ተመልካቾቻችን የዛሬው ፕሮግራም ይሄን ይመስላል። እንደ ተለመደው አስተያየት ጥቆማ ካላችሁ በኢሜል አድራሻችን ኮርፖሬት ኮሚኒኬሽን አት ኢትዮጵያን ኤርላይንስ አሊያም በማህበራዊ ትስስር ገጻችን ወይም በስልክ ቁጥር 0115174913 ወይም 0115178165 ላይ ይደውሉልን። አብሬያችሁ የቆየት ቶማስ ገብረ ጨርቆስ ጤና ይስጥልኝ።